በስማብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በወልድ በመንፈስ ቅዱስም፣ መጋቢ አስር በዚህ ችለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉስ የቆስጠንጢኖስ እናት በሆነች በንግስት ሌኔ እጅ ነው። እርሷ ለእግዚአብሔር ተስላ ነበር እና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው፣ በኢየሩሳሌምም ያሉ ቅዱሳት መካናትንና አብያተ ክርስቲያናትንም ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ ቅድስት ሌኒ ወደ ኢየሩሳሌም ሄደች። ከእርሷም ጋርም ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰውም አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግስት ሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እሷ የሚጠርጉ ዘንድ ለአይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጠር አይሁድ አስቀድመው አዘው ነበርና፣ ንግሥት ሌኒስ ከደረሰችበት ጊዜ ከሁለት መቶ ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ ሶስት መስቀሎች የተገለጡት በሦስት መስቀሎች ተገለጡ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የትኛው እንደሆነም አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞም ሌላውን መስቀል አምጥተው በሞቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ ሦስተኛውን መስቀል አምጥተው በሞቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። ንግሥት ሌንም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያኑም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህም በኋላ ስርዓታቸውና የሕንፃቸው ነገር በመስከረም ወር በአስራ ሰባት ተጽፎ የሚገኝ። አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛው በሮም ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰም። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ሞታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልንም የክብሩን ነገር ሰዎች ነገሩት። ሁለት ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ህርቃል በሰማም ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱንና እና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉርጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስከበረ እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖረ አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና ሁለቱ እንዲያቆና ሲገርላቸው በቤት ውስጥ ሁና በመስኮት ትመለከት ነበር። ወደ ንጉሥ እርቅ አለም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራችው። ከእርሱም ጋር ብዙ ሠራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያቺን ልጅ ተከተሏት። ቆፍረውም የከበረ ዕጸ መስቀልን አገኙት። ካዘግቱም አወጡት። ንጉስና ንጉሱና ሰራዊቱም ሰገዱለት። በልብስ መንግስቱ በልብሰ መንግስቱም አጎናጸፈው። ታላቅ ክብርንም አከበረው። እጅግም ደስ አለው። ከሰራዊቱ ጋር ደስታን አደረገ። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት አስር ነው። ከዚህ በኋላ ንጉሱ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወስደው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ጋር ለዘላለም አድሮ ይኑር አሜን። ሰላም እብል እጻድህኖ ልምሉመ እንተ ተሰቀ ወረወ እምገቦ መለኮ ደመ በዛቲ ዕለት እምበለ ይእዱ ጌሰመ መስቀል ተረክበ እምዘታ አባ ወገብረ መድመመ በኢየሩሳሌም ቅርመ ወበፋርስ ዳግመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ አንድ በዚች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጦኖስ በሰማይትነት አረፈ። በዚች እምለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስሊኦስ በሰማይትነት አረፈ።